በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ተወዳችው በጌታችን በመድኃኒታችን በኢየሱስ ክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት የተባረክን የተባረካችሁ በጎ ውስጥ ወታው ፍጹም በረከቱ ሁላችንን ተባርነት ወደ ልጅነት ከሞት ወደ ህይወት ያሸጋገረን መስቀል ላይ እዳ በከፈለ ጊዜ ዋጋው የተከፈለለት ህዝብ የቅድስት ቤተክርስቲያን ልጆች ያረገን የሰማይቱ ኢየሩሳሌም ሙሽሮች ያደረገን ሁላችን ሁላችሁ እንደምንቆያችሁ ሁሉን የሚችል አምላክ ክብር ምስጋና ይድረሰው። እንኳን ያደረሳችሁ፣ እግዚአብሔር ልጆች ዛሬ መንፈስ ቅዱስ በህይወታችን ውስጥ ሊጠቁመን ሊያሳየን የወደደው የምንኖረው በልፋታችን ልክ ነው ወይስ በእግዚአብሔር ስጦታ ልክ ነው የሚለውን ጥያቄ እንድንነጋገርበት ነው። እኛ እግዚአብሔር ልጆች በተለይ ቸርነቱም የሚያሳድረን በረከቱን የምናምን ስጦታውን የምናምን የእግዚአብሔር ስጦታ በጎ እንደሆነ ከላይም እንደሆነ የምናምን መንፈሳዊ ሰዎች ብዙ ነገሮችን ጥረት ጥረን ግረን ለፍተን ልፋታችን ሁሉ መና ሲሆን ምንድን ነው የሆነ በህይወቴ ያለው ብለን ጠይቃለን። ጓደኞቻችን፣ እኩዮቻችን፣ ቢጤዎቻችን በህይወት ሰልፍ ውስጥ እጅግ ፈጥነው ሲሮጡ ሲሳካላቸው እናያለን። እኛ ደግሞ ሰልፍ ውስጥ እግዚአብሔርን ጨምረን ስንሮጥ በዛው ልክ በፍጥነታችን ልክ ሳናገኝ ይልቁንም ደመወዛችን ተቀምቶ ልፋታችን እንደ ከንቱ ተቆጥሮ ክብራችን ተገፎ አንገታችን ደፍተን ያሳለፍናቸው ብዙ ወራቶች አሉ። በስራ ቦታችን መመስገን በሚገባን ሰዓት ተነቅፈን፣ መሸለን በሚገባን ሰዓት ተወግደን የኖርን ሰዎች በጣም ብዙ አለን መቼም ሁሉ ሰው የልቡን የአንጀቱን የሚያወራለት ሰው አጥቶ እንጂ ብናወራው ብንናገረው እጅግ አስገራሚ የሆነ ልፋቱን ያላገኘ ምስኪን ሰው ግን ጥሩ ልብስ ለብሳ ምትሄድ ጥሩ ልብስ ለብሳ ሄድ ግን እንደ ልፋቱ ያላገኘ ሰው በጣም ብዙ አለ። አሁን ከምንሰማው ውስጥ ግን እንዲህ አይነት ነገር በሁለት አባቶች ህይወት ውስጥ አይተናል። በተለይ የበረከት ምሳሌ በሆነ ቤተሰብ ውስጥ የተወለዱት የይስሐቅ ልጅ ያዕቆብ ህይወት ውስጥ ይህንን የሚመስል ነገር ተመልክተናል። ያዕቆብ ከወንድሙ ሸሽቶ ወደ ሶሪያ ወደ እናቱ ወንድም ወይም ወደ አጎቱ በሄደ ጊዜ አጎቱ ጉልበቱን ጋጥ አድርጎ ነው የበላው። በሰበብ አስባቡ እያስፈረመ ሰባት ዓመት ሰባት ዓመት እያለ ሀያ አንድ ዓመት እንደ ባሪያ ነው የገዛው። ታማኝ ባሪያ ነበረ ያዕቆብ። እግዚአብሔርን የሚያቅ ሰው መቼም ታማኝ ለመሆን በጣም ይቀለዋል። ታማኝ ሰው ነበር። ከላባ መንጋ አንድም ጎሎ አያውቅም። የተሰበረውን አውሬ የሰበረውን እንኳ ሳይቀር ይከፍል ነበር። የዘመድ የአጎቴ ቤት ነው ብሎ አይደለም የኖረው። እንደ አንድ ባሪያ ገዢ ነው ያኖረው፣ አስጨንቆ እየገዛ አኖረው። ሀያ አንድ ዓመት የተገዛ ሰው ደሞዙ ምን ሊሆን ይችላል? እስኪ ንገሩኝ እግዚአብሔር ልጆች ምን አይነት ደሞዝ ነው የሚከፈለው? የሃያ አንድ ዓመት ደሞዝ ምን ይመስላችኋል? እጅግ በሚገርማቸው ሁኔታ ምንም ደሞዝ አልነበረው። የወጣትነቱን የጎብዝናውን ሙሉ ለሙሉ ጉልበት፣ ላብ ቤት ነው የጣለው። ግን ደግሞ ይሄ ሰው እግዚአብሔርን ያምናል። ይሄ ሰው ከሰማይ በረከት እንዳለ ያምናል ግን ልፋቱ ከንቱ ነበር እንዴት የእግዚአብሔር ልጆች ልፋት ከንቱ ይሆናል ታዲያ እንዴት በስሙ የታመኑ ሰዎች ድንጋይ ለውሃ እንደ ማፍሰስ አይነት ልፋት ይለፋሉ ምንም ለራሳቸው ጠብስ አይልላቸው ባዶ እጃቸውን አጨጭሙ እንዴት ይመለሳሉ ህሊና ያለው ሁሉ የሚጠይቀው ጥያቄ ነው ያዕቆብ መጨረሻ ላይ ኦሪት ዘፍጥረት ምዕራፍ 30 ላይ ጠይቆታል ምንድን ነው ደሞዝ ብሎት 21 ዓመት ተገዛውል የራሴ ኑሮ መቼ ነው የምኖረው አለ በትህትና አጎቱን እያገለገለ በመለኮታዊ አሰራር ግን የራሱን ቤት እየሰራ ነበር ቅንነት ፊቱን ታየዋለች ይላል አይደል እንደገና የቅኖች ትውልድ ትባረካለች ይላል ሰው በቅንነት ሲሆን ባዶቹን ሊመስል ይችላል ግን ብዙ ሲሳይ ከኋላ አለ። ድሃ ሊመስል ይችላል ግን እጅግ ብዙ በረከት በቤቱ ላይ አለ። ያንን እስኪያው ድረስ ነው ድሃ የሚመስለው የጎደለው ሰው የሚመስለው ያዕቆብ ደሞዜ ምንድን ነው ብሎ ጠይቆታል። ቁጥር 31 ዘፍጥረት 31 ላይ መቼኑን ለራሴ የምሠራው ብሏል ግን ለራሱ የሚሰራበት ሁኔታም እግዚአብሔር አልፈቀደም። ለእግዚአብሔር ያደሩ ሰዎች፣ በስሙ ለሚታመኑ ሰዎች የሚሰራላቸው እግዚአብሔር ነው። ለራሳቸው ስራ አይሰሩም እነሱ። ለሰው ለፍታችሁ ሊሆን ይችላል፣ ለመስሪያ ቤታችሁ ለፍታችሁ ሊሆን ይችላል። ለትልልቅ ካምፓኒዎቻችሁ፣ ለቀጠሯችሁ፣ ጥቂት ደመወዝ ለከፈሏችሁ ቅንነት በተሞላ ሁኔታ ትጋት ለፍተን ሰርተን ሊሆን ይችላል ደሞዛችንን ግን በዛ ልክ ያላገኘ ሰዎች አለን። እግዚአብሔር የእኛም ስራ እንደሚሰራ ነው። ዛሬ እግዚአብሔር ይሜ ነግሯል። ደሞ በተራው የእኛም ቤት ይሰራል። ደሞ በተራው የእኛን ስራ ይሰራል። ያዕቆብ ደሞዜ ብሎ ለራሱ የከፈለው ዥንጉርጉር መልክ ያላቸውን ፍየሎችና በጎች ልውሰዳል። እውነት ለመናገር ተአምራት ካልሆነ በስተቀር ከአንድ ትልቅ መንጋ ዥንጉርጉር የሚወልድ በጣም ጥቂት ነው። ብዙዎቹ ወይ ነጭ ወይ ደግሞ ነጭ ቡናማ ቀለም ያላቸው በጎዎች ነው የሚወለዱት። የመረጠው ምርጫ ራሱ ጠባብ ምርጫ ነው። ጌታችን ኢየሱስ ክርስቶስ በጠበበው ደጅ ግቡ ያለው ቃል ትዝ ይለኛለን። በዚህ ጠባቡን ደጅ ነው የመረጠው እግዚአብሔርን ተማምኖ አጎቴ ባይባረከኝ ልፋቴ ደሞዜ ላቤ ባያኖረኝ፣ ጸጋ እግዚአብሔር ያኖረኛል ብሎ ዥንጉርጉሮቹን ስጠኛለው መረጠና፣ እሺ ያለው ተመርጦ ተመርጦ ዥንጉርጉሮቹ ለብቻ ልጆቹ ያዕቆብ ልጆች አስራ አንዱ ልጆች ተረክበው ወደ ሩቅ አገር የሶስት ቀን መንገድ ያክል ሄደው ያን መንገድ ይጠብቁ ጀመር። በሁለቱ መንጋ መካከል ምንም አይነት ንክኪ እንዳይኖር። እንደገና ያዕቆብ ዥንጉርጉር እያደረገበት ትሩን ውሃ በሚጠጡ ሰዓት በትኖን ሲያጋድምላቸው እሱን እያዩ የጎመጁ ፍየሎቹም በጎቹም ዥንጉርጉር ጸነሱ ይላል። ይሄ ደሞዝን ከሰማይ በረከትን ከላይ የመቀበል ማሳያ ነው። መቼም እንዴትም በእንዲህ አይነት ጥበብ ፍየሎችና በጎች ልጅ ሊወልዱ አይችሉ፣ ግን በህል በተረዳው መሰረት ያዕቆብ ያደረገው ያ ነገር ብዙ ዥንጉርጉር በጎች እንዲወለዱለትና ሀብታም እንዲሆን አደረ ህይወቱ እንዲባረክ አደረገው። የእግዚአብሔርን እጅ እንዲመለከት ያመነው አምላክ እንደማይጥል እንዲማር አደረገው። ታዲያ ያዕቆብ የኖረው በስራ ሁኑ በእግዚአብሔር ጸጋ ለፍተ ለፍተ ለፍተን ጠብ አይልልንም፣ ግን እግዚአብሔር ድንገት ቢያመጣልን ነገር ግን አይታወቅም ብቻ ግን ብቻ ግን እንዲቆጥርልን አድርገን መስራት አለብን። ደሞዝ በማናገኝበት በዚሁ ስራ ምስጋና ባጣንበት በስራችን በዚህ ስራ መቼ ነው ምስጋና የሚመሰገነው ብላችሁ በምትናደዱበት ስራችሁ ቅንነት የተሞላ ትጋት ይኖራችሁ ይኖራል። እግዚአብሔር ጸጋው ማምጣቱ አይቀርም፣ ደሞዙን መክፈሉ አይቀርም። በማናስበው መንገድ በማናስበው እኔ እንደ አገልጋይ ህይወትን ለማቃናት ብዙ ለፋ ነበር። ብዙ ሰርቻለሁ፣ ብዙ ለፍቻለሁ፣ ብዙ ድንጋይ ፈንቅያለሁ፣ ብዙ ነገር ሰርቻለሁ። ግን የምነግራችሁ ነገር በህይወቴ ውስጥ እመለክተዋል። የማኖርህ እኔ ነኝ ሲላይ ነው የማየው። በጉልበቴ እንዳልመካ ብዙ ጉልበት የፈሰስኩበት ነገር ሲበላሻ እንቅልፋጥቼ ህልም ያለምኩለት የለፋሁለት ነገር በረሃ ውስጥ እንደገባ እንደ ፈሳሽ ወንዝ ሲጠፋ ከፊት ያየዋል። ለምን ብዬም ጠይቄ ተከራክሬም ተቀይሜ እማቃለሁ። እግዚአብሔር ግን ቆይቶ የገባኝ ህይወት በጸጋ እግዚአብሔር ነው በስጦታው እንጂ በልፋታችን አይደል። ግን በልፋት ውስጥ ትጋት ይኖራችሁ እግዚአብሔር ደስ እንዲለው ቅንነት ይኖረን፣ መረቡን በቀኝ ንጣል፣ ፈጽሞ ግራ መንገድ እንዳይኖረን፣ ጥመት እንዳይኖረን፣ ሴረኝነት እንዳይኖረን፣ ውስጣዊ ስውር ተንኮል እንዳይኖረን መጠንቀቅን ያስፈልጋል። እግዚአብሔር ልብን ኩላሊትን ስለሚመረምር፣ ያኔ የተመዘዘን እንዳንወድቅ መጠንቀቅ ያለብን እሱ ላይ ነው እንጂ እውነት ለመናገር የለፋነውን ያክል ያልነን ሰዎች እሱ አይደለም ኛ ግን ደግሞ እሱ ኑሮ አይደለም ብላችሁ መልፋትን አታቁሙ። እየሰራችሁ ተገኙ። ሙሽራው ሲመጣ አምስቱ ደናግል መብራት ይዘው ተገኙ። ተገኙ እንገኝ ምን ችግር አለው? በቃ ብለን ነገሩን አቅለልን እንዳንተው፣ በኋላ ዘይት ለመግዛት ከተማ ስንገባ አዳራሹ ሊዘጋብን ይችላል። የጌታችን የቀጠሮ ሰዓት፣ የመገለጡ የመምጣቱ የጉብኝቱ ሊያልፈን ይችላል። ነገር ግን በታማኝነት በቅንነት ደሞዝ ከፋያችን እስኪገለጥ ድረስ መትጋትና መስራት ያስፈልገናል። እግዚአብሔር ልጆች የዮሴፍም ልክ እንደዚሁ ነው። ዮሴፍ በጲጥፋራ ቤት ብዙ ነፍተዋል። ዮሴፍ በእስር ቤት በታማኝነት ብዙ ሰርተዋል። የተከፈለው ግን በእግዚአብሔር ጸጋ ነው። ጲጥፋራ አልከፈለውም፣ አሳሰረው እንጂ። እስር ቤት ደግሞ ምንም ብትለፉ እስር ቤት ነው፣ ክብር የለው። እግዚአብሔር ግን ንጉሥ ለወደደው የሚያደርገውን በፈርዖን ፊት ያደረገለት ቆጥሮ ቆጥሮ ከፋይ እግዚአብሔር ትልቅ ወንበር ላይ አስቀመጠው፣ የክብር ወንበር ላይ አስቀመጠው። ለራሱ ብቻ ሳይሆን ለገዛ ወንድሞቹም ከረሃብ መትረፊያ ምክንያት አደረገው። ሰው የሚኖረው በእግዚአብሔር ጸጋ መሆኑን ያስተምረናል። እንደ ልፋታችን እንኳን አልኖርን፣ እንደ ላባችን እንኳን አልኖርን። አንቻልማ። እግዚአብሔርን እንረሳለን፣ ጉልበታችንን እናመልካለን። ልፋቴ፣ እጄ ጥረቴ፣ ጥንካሬ፣ ጉብዝናዬ ይህን ቀን አመጣ እንላለን፣ እንታበያለን። አይኖቻችን ከእግዚአብሔር ላይ እነሱና ተራራችን ላይ ይወድቃሉ። ተስፋ የምናደርገው ሌላ ነገር ይሆናል። አምላካችን ይረሳል። ስለዚህ የሚያምኑ ሰዎች፣ የሚታመኑበት ሰዎች በጸጋው እንደሚያድሩ መንፈስ ቅዱስ ዛሬ በዚች ቀን ያስተምረናል። ልብ ብላችሁ አድምጡት፣ ልብ ብላችሁ ስሙት። ትልቅ ትምህርት እግዚአብሔር አስተምሮናል መንፈስ ቅዱስ ስሙ የተመሰገነ ይሁን። ፍጹም የሆነ ቸርነቱ የእውነት የጉብኝቱን ቀን ያሳየን፣ መኖሪያችን ከእሱ እንደሆነና ያ መኖሪያ እጃችን ላይ መጥቶ ያሳየን። በእውነትም ይህ ቃል እውነት ነው፣ በአባቶቻችን ላይ ሰራ እግዚአብሔር እውነት ነው ለማለት ያብቃል። የእግዚአብሔር ቸርነት የእናታችን የእመቤታችን ዘር በረከት ይመላ ጥበቃ አብሮን ይሁን። ይወላችሁ ኮሜንት ሳትጽፉ ቃለ ሕይወት ያሰማልን አሜን ማለት በራሱ ትልቅ ነገር እንደሆነ ወቁ። ሳትጽፉ አትውጡ። ብዙ ሰዎች ታዳምጣላችሁ ይህን ትምህርት። ቤተሰብ ደግሞ ሳትሆኑ ቤተሰብ ይኖራችሁ አትሄዱ፣ ይህን የመሰለ ወርቅ ትምህርት አመልጣችሁ። ቤተሰብ ከሆናችሁ ባለ አንዱ ቪዲዮ ላይ ላይክ በሉት። ከዛ በየጊዜው የሚወጣውን ፊት ለፊት ያስቀምጡላችኋል፣ ለመማር ለማገዝ፣ እግዚአብሔርን ለማየት በጣም ይጠቅመናልና በርቱ። መንፈስ ቅዱስ ሁላችሁን ይባርክ። ቀሲስ አሸናፊ ክብረ ማርያምን ሰላም Thank you.